አየቻት እንትን አለው፣ ህልመኛዋን። አዎ ህልመኛው እኮ የእሱ ብቻ አይደል? አዎ ህልመኛው የእሱ አቃለሁ እኮ የእሱ እፈልጋለሁ ሁለታችሁ ምናምን

ቁረጅ፣ ነገር እሺ። ጉዳያት ወላሂ ዝኛር እኮ ነው የምመስለው። ሩታ መሆን እንደሷ ነው የምትሆነው። ገናኔ ስለሆነ እንደሷ ነው የምትሆነው እና ሩታ ሀብቴ ወንድ ልጅ ሰቃቅሩ ሰላምዬ፣ ልብሱ ያምራል። ልብሱ ጥበቡ በጣም ነው የሚያምረው። አማረች፣ እንደዚህ በጣም ነው የሚያምረው። ይሄ እኮ ስንት ሺህ መሰለሽ? መቶ ሺህ ብር ነው።

ከዛ እኔ ባየውም እራሱ እንዴት እንዲያስጠላኝ ዘግቶኛል። ግን ቲክቶክ ለቆ እንዲያለ እጥብጥ ተደርጓል። በስዲ ማለት ነው ያንቺ ሰዲ አጀንዳ ለመቀየር ነው እኮ ማየቀየሲጀመር ይሄ ቪዲዮ ፅጌ እራሱ አዲስ አበባ ትናንትና ወዲያ ገብታለች። የተሰራው የአልጋ ላይ ተኝተው እራስ ላይ ተኝተው ከዛ በፊት ነው የተሰራው። እርሱ ግን ያንን ሳይለቅ

ለመሰረች ጉብቼ እኮ እንዲህ አለ። ምን አረገኝ? በአንዴ ለምን አረገች? እኔ አሁንም ማለት ትናንትና እኮ ሌላ ሴት አንጣቢሩኝ አሁንም አመጣለታለሁ። እንደሱ የምትንከባከበው ሴት ይሄ ሌባስ መሳይ ይሄ ውሻ ሲቀጥል ደግሞ ጋሽዬም ያመጣም የልጁን እያየ እሷ ላይ አይፈርድም። ገባሽ? እሷ እንድትሰደብ ነው የሚያደርገው። አሁን ሩታ አላለም እሷ ካብሉ ከዛ ምን ተባለ መሰለሽ ብትገናኝም ያሸጋ ብትገናኝም ሲቀጥህ መጀመሪያ ሁሉ ስለተነቃ መጀመሪያ እሱ ምከሩ ነው። እሷ ምን ጥፋት አለባት? ከሆነ ዛሬ እሷ ምን ጥፋት አለ? መጀመሪያ ልጀምር እኔ አልፈርድባትም አለ እኮ ይፍሬም። እኮ እሷ ብዙ ቀን እሺ ብላኛለች። እኔ እሷን ሆና አልፈርድባትም አለ እኮ

ባለፈው ምን እንዳለ ታውቃላችሁ? አይኗን ይዟት የመጣው እንዳውም ሄሪሜላን ልታመሰግናት ይገባል ተንከባከበችላት ብሎ አልኩ። አልሰማችሁትም? አንተ አንተ አሁን እኮ ሁሉም ነገር አሁን ሁሉም ላይ እየተፋጠጠባቸው ሁለቱ ላይ ነው። ሁለቱ ላይ ስለጠመመባቸው ሁሉም ደግሞ ተሳዲያ ሁለቱ ላይ በጣም ተሰርበዋል። ሶስተኛ አሷ ስለዛ ነው አሁን። ስማቸው እንደውም ስማቸው አሁን እኮ ምን አለመሰለች? ትናንትና ምን አለመሰለች? ማሬ እሱ እንደፈለጋችሁ አዝሉትም ይዝለልም፣ ግን እሷን ያቀዳችሁትን እቅድ አቁም አለው። እሱ እንደፈለገ ይሁን፣ ይችን እርጉዝ ሴት ግን እንዲህ አታርግ አለው። እኔ የምለው እይታውን እይታም ላይክም፣ ጥሩ ነው ሰው እንደሰለቸው አውቆ ወደ ራሳቸው ለምን አይመለስም? አረባክሽ፣ አሁን ደግሞ ጠብቂ፣ አሁን ይቀራል። አሁን እሷ ወይ ትወልድባቸው ወይ መስል እልም ይላሉ። አሁን ዛሬ ራሱ ይዞላችሁ ይመጣል። ዛሬ የሚታጠባል ይመጣላችኋል። አሁን ዛሬ ምንም አይመስላቸው። ምንነትምን አይመስለንም። ስሜ ከብር ነው፣ ምንም አይመስለንም። ላ እየተልከሰከሱ ለምንድን ነው ፎቶ የሚለጥፉት? የልጅ ፎቶ ሁ ልለጥፍም። እኛ የሱ ምናሻ የነ እልመኛ ጎረቤት ናቸው። እንትን ራሱ እየሰሩላት ነው። በተለይ ቤቲ የምትባለች ቤቷን ትከፍት እና እንትን ትሰራለች። አንዱያችሳምትና እንደ ያቺ ባልሴት አቆሲ እኔ ቤቲ አንድ ሶስት አንድ ሶስት የእሱ ፎቶ እየለጠን ዝሙት ብዬሽ የምትባል አሁን ትልቅ ሲያት ነች እኮ ልጅ አላት። ፎቶ አንድ ጊዜ ለቃች። ትልቅ ናት ግን የሰው ባል ቀምታ ነው መሰለኝ ያገባችው። እሷ ልጅ የሚወለደችው ጊዛር ለጊዛር ሄዳ ነው፣ ግርግዳ ለግርግዳ ባላ ግቡ አልሽ።

ምን እንደተባለ ራሱ አላት አትጥሪ ስሟን አትጥሪ ፎቶ ለጥፎ ሲመጡ ቤቴ አትምጡ ሰደበቻት ቡታጅራ ደግሞ እኛን ተከትሎ ነው የመጡት ታያቸው አለች ምንም ቢሆን

እኔ ራሴ በውስጥ እልክለታለሁ፣ በሰድቤ እልክለታለሁ። ዝም እዚህ ፎቶ ምህረት አነጋገር አቋም እኛ የሩታ እህት የሩታ እህት ማናት? ምህረት

ሩታነቸው ፍታነቸው ጥሩ ኮሜንት ሆነበት። አስቀምጣ ዛሬ ደግሞ አንድ ይመጣል፣ ይረገጣል። አይደለም እንደው እንኳን ደስ አላቸው፣ ደስ አላቸው የማስመሰል ነው። ይረገጠ እነሱ ምን አሻቸው? ወጣላቸው፣ ጓደኛ ስለሆነው ያገባቸው። ልክ አይደለም ራሱ ነው